ኦሮማይ ምዕራፍ አንድ ክፍል አንድ። ጸጋዬ የጠዋት እንቅልፍ ጥሎት ቦሌ አውሮፕላን ማረፊያ ለመድረስ የቀረው ሀያ ደቂቃ ብቻ ነበር። ለመውጣት ሲታደፍም እጮኛው ሮማን ምግብ ብላ ስትለው አልበላም፣ ገላህን እንኳን ሳትታጠብ ስትለው አንቺን አንቺን ነው የሚሸተው ብሎ ቀልዶባታል። በኋላም አውሮፕላኑ ቆማ አይጠብቀኝም ብሏት ወደ አውሮፕላን ማረፊያ ሲሄዱ መንገዱ ወደ ገብርኤል ቤተክርስቲያን በሚሄዱ ምዕመናን ተሞልቶ እንደ ልቡ ለመንዳት አልቻለም ነበር። ከሮማን ጋር ሊጋቡ ሶስት ወር ብቻ ነበር የቀራቸው፣ ቢሆንም ግን የኤርትራው ዘመቻ በመምጣቱ ወደዛው ለመሄድ በመገደዱ ነበር የተጣደፈውም። በጉዟቸው ወቅትም በጣም በመፍጠኑ ቀስበል አትቸኩል፣ እንዲህ ስትቸኩል ሬሳ ቀድሞ እንዳይሄድ በማለት ሮማን ተቆጥተው ነበር። ኤርፖርት ደርሶም መኪናውን ካቆመ በኋላ ሮማን ማዘኗን አይቶ ሶስት ወር ነገናት፣ አይዞሽ ብሏታል። በቀጣይ ምን ይገጥመው ይሆን? ምንስ ይፈጠር ይሆን? መልሱን አብረን እንከታተል። መልካም ቆይታ። ምዕራፍ አንድ ክፍል ሁለት መኪናዬን ወስጄ ሃንገሩ መግቢያ ላይ አቆምኩ ወታደሩ ሲቪሉ ይተራመሳል ወታደራዊ ማርች ከሩቅ ይሰማል አምስት ደቂቃ ያህል ዘግይቻለሁ ሶስት ወር ምናላት ብለሽ ነው ነገናት ይልቅ ደስ እንዲለኝ በፈገግታ ሸኘኝ እሺ ብዬ አገጯን ይዤ ወደ ላይ ቀና አደረግኳት ልቤ ክፉኛ ተንጠልጥሏል በግድ ከንፈሮቿን አላቃ ፈገግ አለች። ፈገግታው አላረካኝም። በኃይል እንድትስቅ በማለት ብብቷ ውስጥ ገብቼ ኮረኮርኳት። መኮርኮር አትወድም። ከኮረኮሯት ያለዋትን ታደርጋለች። በሞቴ በሞቴ ጸግሽዬ ብላ ሳቀች። ሳቋ እንደ ጡመ ዜማ ደስ ይላል። ሰው እንዳያየን ገልመጥ ገልመጥ ብዬ የስርቆት ያህል ከንፈሯን ሳምኩ። በኋላ የመኪናውን ቁልፍ ሰጥቻት ልወርድ ስል እጄን ያዝ አድርጋ ጸግሽዬ ልቤ ፈራ። እኔ እንጃለኝ አለች። የዘማች ጮኛ ቆራጥ መሆን አለባት። አይዟችን፣ ፈገግ በይ። እንደሱ አይደለም እንደሱ ማለት አይደለም። ታዲያ ምን? አንተ የደረስክበት ሁሉ ቤት ነው፣ ትለምዳለህ። ፍቅሬን ለሌላ እንዳትሰጥብኝ። ፈራው። የአስመራ ሹርቤዎች ከአይን የቀደሙ ጩልፌዎች ናቸው አሉ። አንቺን የምታስንቅ ከተገኘች ግን በጨረታው አልገደድም። ግን አይመስለኝም። አይዞሽ፣ ስጋት አይግባሽ። ቻው በነገራችን ላይ ይህን የሞተ መኪና ጋራዥ አስገቢልኝ፣ እሺ? እንደ ደረስኩ ደውልልሻለሁ፣ ብያት እንባዋን ላለማየት ጥያት ሮጥኩ። እኔም ሆዴን ባርባር ብሎኝ ነበር። ለሚዋደዱ ሰዎች ለአጭር ጊዜ የሚሆን መለያየት መቼም ስቃይ ነው። ምናልባት የጊዜና የቦታ ርቀት የፍቅር ሌቦች ሳይሆኑ ይቀራሉ እንጃ። ፍተሻ መኖሩን በመዘንጋት እንደ ሮጥኩ ሄጄ ወደ አውሮፕላኑ ልገባ ስል ደረጃው ላይ ተያዝኩ። ፍተሻው ግን ጊዜ አልፈጀም። አንድ ወታደር ዳበስ ዳበስ ቸብ ቸብ አድርጎ ለቀቀኝ። ሊቀመንበሩ ወደ አውሮፕላኑ በመምጣት ላይ ነበሩ። ተጓዡ ሁሉ ስፍራ ስፍራውን ቀደም ብሎ ይዟል። የፕሮቶኮል ሹሙ አፈጠጠብኝ። ሰው ሁሉ ቀደም ብሎ ስፍራውን ካልያዘ ይጨነቃል፣ እድሉን ያማረራል፣ ይራገማል፣ ይነጫነጫል። በያዘው ሊስት መሰረት አስር አስር ጊዜ ይጣራል። እኔ ብቻ ነበሩ ኮዶ ኋላ የቀረውት። ገና ሲያይን ታላቅ ፎይታ ተሰበ ታላቅ ፎይታ ተነፈሰና ምነው ምነው ጓድ ጸጋዬ አለኝ። እዚህ ነበርኩኮ፣ አልኩት፣ በውሸት ፈገግ ብዬ። እናንተ የማስታወቂያ ሚኒስቴር ሰዎች ምን ቢያደርጓችሁ ይሻላል? መቼ የሆነ በተፈለጋችሁበት ቦታ በጊዜ ለመድረስ የምትችሉት? የወድ ቁርጠት፣ የልብ ቃር ነገሮች፣ ኮተታችን ስለሚበዛኩ ነው። የዞረ ድምር እየያዛችሁ ነው እንጂ ጅማ ባር እና ሐምሌ 19 ቡና ቤት ለእናንተ ስንል ስልክ ካላስገባን አልሆነልንም፣ አለ ፈገግ ብሎ። የሚፈልገው ሰው ሁሉ አንድ ላይ ከተገኘለት መሳቅና መቀለድ ይጀምራል። ውሸቱን ይቆጣል እንጂ መጥፎ ተፈጥሮ እንኳን የለውም። ሲስቅ ጥርሱም፣ አይኑም፣ ቦርጩም አንድ ላይ ይፈንድቃል፣ አንድ ላይ ይስቃል። መልከ መልካም ባይሆንም ሳቁ፣ ቀልዱና ጥሩ ተፈጥሮ፣ ግልጽነቱ ያቀናጁታል። ሻለቃ ነው። የፕሮቶኮል ሽም ከሆነ ወዲህ በወታደር መለዮ ታይቶ አያውቅ። አያለባበስ ማንም ዘንድ የለም። የአዲስ አበባ ሲቪልና ወታደራዊ ባለስልጣን አንድም የቀረ አይመስልም። አውሮፕላኑ ካፍ እስከ ገደፉ ጢም ብሎ በሰው ተሞልቷል። ባለቅኔዎች፣ ደራሲያን፣ ሰዓሊዎች፣ የሙዚቃና የመድረክ ሰዎች፣ ድምፃውያን፣ ተዋንያን፣ ታሪክ ጸሐፊዎች፣ ጋዜጠኞች፣ ፊልምና ፎቶግራፍ አንሺዎች የማይታይ ሙያተኛ አይነት የለም። መቼ በዚህ ብቻ! የድርጅት ሰዎች፣ የእርሻ ባለሙያዎች፣ የውሃ መሐንዲሶች፣ የኢንዱስትሪና የንግድ ሊቃዎች ወዘተ፣ በአገሩም አልቀሩ። ይህች አውሮፕላን ሰማይ ላይ አንድ ነገር የሆነች እንደሆነ እኔ የለሁበትም፣ አልኩ በልቤ። በምቾት አለጥልጦ የሚያበራ በመጠጥና በሲጃራ የነዘበ እንቅልፍ በማጣት የተጎሳቆለ ሙልጭ ጨጎጎታም ሪዛም፣ ጢማም ሆኖም እንደ ፋሲካ ቢላዋ የተሳለ ስለታም ፊት፣ ደግሞም እንደ ጦጣ ብልጣብልጥ የማላውቀው ወይም የማያውቀኝ ሰው አውሮፕላን ውስጥ ያለ አይመስለኝም። ሁላችንም ከቅርብ ይሁን ከሩቅ እንተዋውቃለን። በዚህም ሆነ በዚያ የማይተዋወቅ ሰው የለም። ሁላችንም የአንድ ትውልድ ሰዎች ነን። ወጣት፣ ችኩል፣ ምናልባትም ስልጣን ፈላጊ እና ሁላችንም ለአብዮታዊ እናት ሀገር ለውዲቱ ኢትዮጵያ ህልውና፣ ክብር፣ አንድነት፣ እድገት፣ ብልጽግናና ሰላም ቀናኢ የሚያስደንቅ የወጣት ኃላፊዎችና መሪዎች ስብስብ። ምናልባት የሀገራቸውን እድል በእጃቸው የጨበጡ እንዲህ ያለ የወጣት መሪዎች ኃላፊዎች ስብስብ የትም ታይቶ አይታወቅም ይሆናል። አብዮት ነው። የወጣት አፍላ ጉልበት የወጣት ምኞት፣ የሩቅ ቅርብ ህልም። ይህች መሬት ይህች ሀገር ይህች ኢትዮጵያ፣ የአባት ሀገር ዱር ጋሻ፣ የእናት ሀገር ሸማ የአባት ጀገን የአባት ጀግንነት በአብዮታዊ ወጣት የትውልድ ወኔ የታደመባት ሀገር። ሆብዬ እመጣለሁ፣ ሆብዬ በድል ጥንትም የአባቴ ነው ጠላትን መግደል። ቦታዬም ባይኔ መፈለግ ጀመርኩ። ሚስተር ቲቪ አለኝ አንዱ የኪነት ሰው ወዴ ወዴ አለኝ ፕሮቶኮል ሹሙ። በጥድፊያ ተከተልኩት። የሊቀመንበሩ መምጫ ሰዓት ሲቃርብ መቁነጥነጥ ያበዛል። ተካልቦ ሰው ያካልባል። ወደ አንደኛ ማዕረግ ወስዶ ከደርግ ቋሚ ኮሚቴና ከኢሰፓኮ ሥራ አስፈጻሚ ኮሚቴ አባሎችና ከሚኒስትሮች ጋር አስቀመጠኝ። ጓድ ፕሮቶኮል ተሳስቶ እንደሆነ አልኩት። አርፈሽ ቁጭ በይ አለኝ። አንዳንድ የሚወዳቸውን ሰዎች አንቺ እያለ መጥራት ይወዳል። እውነቴን እኮ ነው፣ ቦታሽ ነው አለኝ። ጓድ ተድላ ረጋሳ የፕሮቶኮል አቀማመጥ የሚያሳስት ሰው አይደለም። ስለ ፕሮቶኮል አቀማመጥ በጣም ተጠቦ ይጨነቃል። የእያንዳንዱን ሰው ፖለቲካዊ ክብደት መዝኖ የሚያውቅ በመሆኑ ጓድ የስልጣን ተዋረድ ሊቅ ነው ይሉታል አንዳንድ የደርግ አባሎች። ነገሩ ቀልድ አይደለም። ከደርግ አባሎች ጀምሮ ብዙ ባለስልጣኖች የከርሞ ፖለቲካዊ ክብደታቸውን የሚመዝኑት በሷይ ነው። ከሀገሪቱ ከፍተኛ ባለስልጣኖች ጋር ጎን ለጎን መቀመጥ ወይም ትከሻ ለትከሻ መጋፋት ልብ ያሳብጣልና እኔም ትንሽ ክብደት ቢጤ ተሰማኝ። አንደኛ ማዕረግ ውስጥ ያለው ቱባ ቱባ ባለ ሥልጣን ሁሉ ዞር እያለ ፀግሽ ታዲያስ ሲለኝማ ሞቅ ይለኝ ጀመር። መቼም የኢትዮጵያ ቴሌቪዥን ያላስተዋወቀኝ ሰው የለም። ግን ጥያቄያቸው የቁል ምጫ ሳይሆን እዚህ ምን ያደርጋል የሚል አይነት ጥያቄ ነበር። ፊታቸው ላይ ጥያቄው ይነበባል። ሸዋ ማንቀረ ወይስ የኢትዮጵያ ዋና ከተማ አስመራ ተዛውሮ ይሆን? ሸዋ ላይ ዳመነ የተባለው ዘፈን በዝነ ልቡኔ ከሩቅ ለአንድ አፍታ ተሰማኝ ግን አንደኛ ማዕረግ ውስጥ ከከፍተኛ የአገሪቱ ባለስልጣኖች ጋር እንዲቀመጡ የተደረጉት እንደኔ ያሉ ሌሎችም ታዋቂ ባለሙያዎች ነበሩ። ኮሎኔል በትሩ ኮሎኔል በትሩ ተሰማ ከግራ ጎኔ ተቀምጧል። ወፍራም የለጠለጠ ፊቱ ያው የተለመደ ፍጹም እርጋታ ይታይበታል። በሶስት መንግስታት የስለላ ቴክኒክ ማለትም በሲአይኤ በሙሳድና ና በኬጂቢ አሰራር ስልቶች በተለይም ህቡ ጸረ መንግስት ድርጅቶችን በመስበር የታወቀ የሕዝብ ደህንነት ሰው ከቶ አይመስልም ሲያዩት ደህና ቱጃር ነው የሚመስለው ፈገግታ ከፊቱ አይለይም። በፈገግታ ሰላም ይላል፣ በፈገግታ ያነጋግራል፣ በፈገግታ ይሸኛል። ብዙ አይናገርም። ሚስተር ፈገግታ ነው። የተገንጣይ ድርጅቶችን ቴክኒክና ታክቲክ እንደ እጁ መዳፍ ያውቃታል ይባላል። ለፈገግታው አጸፋውን መለስኩለት። ከበስተቀኝ በኩል የተቀመጠው ሰው መጽሐፈ ዳንኤል ይባላል። ፊቱ ትንሽ ናት። መላጣ ዋናቱን ሰንጥቆ ወደ ኋላ ስለሚሄድ ጭንቅላቱ ለሁለት የተሰነጠቀች ትንሽ የዱባ ቅል ትመስላለች። ሰውነቱ ቀጭን ሆኖ ቦርጩ ብቻ እንደ ቃልቻ ድቤ ተወጥሮ ጉች ብሎ ይታያል። አያለባበስ መልኩን ባለባበስ ለማካካስ የሚጥር ይመስላል። ታዲያ የታወቀ የኢኮኖሚ ሊቅ ነው። በካፒታሊስቱም ሆነ በሶሻሊስት የኢኮኖሚ መሪዎችና ፍልስፍና ተክኗል። በሐረርጌ ክፍለ ሀገር ከሱ ጋር ያልደረስንበት አውራጃና ወረዳ የለም። የሶማሌ ወራሪዎች በሐረርጌ ያደረሱትን ጥፋት እንዲያጠናና ሪፖርት እንዲያቀርብ የተቋቋመው ልዩ ብሔራዊ ኮሚቴ መሪ ሆኖ ሲሰራ በነበረበት ጊዜ ነው፣ በቅርብ የተዋወቅ ነው። ያው እንደ ልማዱ አንድ ነገር የረሳ ይመስላል። ግር ብሎታል። ሁልጊዜ ይሰጋል። ሲለው መጥቶ በግድ ያናገራል። ሳይሎ ደግሞ ቢያናግሩትም መልስ አይሰጥም፣ ይዘጋል። ራሱንም ሆነ ዓለምንና እግዜርን ያኮርፋል። እና ደግሞ ሁልጊዜ እንደራበው ነው። ሆዱን ያካል፣ ወይም ዝም ብሎ በሽታውን ያዳምጣል በዓለም ላይ ያለ የሌለ በሽታ ሁሉ ጓዙን ጠቅልሎ በእሱ ላይ ሰፍሮ የሚኖር ነው የሚመስለው። ጤና ይስጥ አልኩ በሆዴ። ሆዱም ማከክ ጀምሯል። ከፊት ለፊት የተቀመጠው የኢትዮጵያ ሱስሎቭ ነበር። የታወቀ አይዲዮሎጂስት ነው። እውነተኛ ስሙ የሺጥላ ማስረሻ ነው። ከቄስ ዘር ነው። የሺጥላ መካከለኛ ቁመት ያለው ቀጭን፣ ቀላ ያለ መልካ መልካም ነው። ስለታም ፊቱ እንደ ስለት ይቆርጣል። ፈገግታውም ቢሆን ስለታም ነው። ነገሩም ያንኑ ያህል እንደ ስለት ይቆርጣል። የሚጠቀምባቸውም ቃላት ጠጣርና ስለታም ናቸው። ብን ያለው ስስ አፍሮ ፀጉሩም የተሳለ ይመስላል። ከሁኔታው ኩራተኛ፣ ግን ከተጠጉት ትህትና ትሑትና ገራም ጨዋታውም ለዛ ያለው ነው። ግን ባህሪው ሚስጥራዊ። ከበስተኋ ላይ ኮሮኔል ታሪኩ ወልዳይ ቁጭ ብሎ ይተክዛል። ውስቂና የደፈጣ ውጊያ ውል ያሉት በአይኑ የሚሄዱበት ይመስላል። በጣም ቀጭን ከመሆኑ የተነሳ በወሎ ረሃብ ጊዜ ከሞት ተርፎ መጠለያ ውስጥ በማገገም ላይ ያለ ሰው ነው የሚመስለው። እቃ ከቆጥ ላይ ለማውረድ በተለይ የተፈጠረ ይመስላል። ሰውነቱም፣ ፊቱም፣ እግሩም እጁም ረጃጅም ናቸው። ለረጅም ጊዜ ተስተካክሎት የማያውቀው ዞማ ጸጉሩ ተቆጣጥሮና ተገማምዶ ይታያል። ከሳልህ በረሃ አዲስ የመጣ ወንበዴ ይመስላል። ጂማ አብረን እስከ ስምንተኛ ክፍል ድረስ ተምረናል። በልጅነቱ የጦርነት ጨዋታ ይወድ ነበር። የመንደሩ ልጆች ሁሉ አሰልፎ ሲያዋጋ ይውላል። በትውልድ ኤርትራዊ ነው። አባቱ ግራዝማች ወልዳይ ባህታ በፋሽስት ጦርነት ጊዜ እምቢል አገሬ፣ እምቢል ወገኔ በማለት 1080 ኪሎ ሜትር በእግር በመጓዝ ከኢትዮጵያ አርበኞች ጋር ተቀላቅለው አምስት ዓመት ሙሉ በዱር በገደሉ ሲዋጉ የኖሩ ስመጥሩ አርበኛ ናቸው። ወንድ ልጅ ተወልዶ ካልሆነ እንዳባቱ እንዲሉ እሱም የታወቀ ጸረ ወንበዴ ተዋጊ ጀግና ሆኗል። ኮሎኔል ታሪኩ በዚህ መጣ ሲባል የወንበዴ መንጋ የአንድ ቀን መንገድ ፈርጦ ድራሽ አባቱ ይጠፋል ይባላል። ካለ ውጊያና ካለ ጥሩ ውስኪ ሌላ ያውቅ። ጋሼ ጎና ቦታ ይዤልሃለሁ የሚል ድምፅ ሰምቼ ዞር አልኩ። ፍሬው ዘሪውን ነበር፣ የሬዲዮ ጋዜጠኛ። ቁጭ ብዬ በቁመት እኩል ልንሆን ምንም አልቀረንም፣ አጭር ነው። እንደሱ ያለ አጭር ሰው እንደዚያ ያለው ወፍራም ድምፅ ሲወጣው ይገርመኛል። አይኑም ፊቱም ጥርሱም አንድ ላይ ይስቃሉ። እዚሁ ነው የምሆነው። ተራርቀናል ጓድ አ የመደብ ልዩነት ተፈጠረ እንዴ? ከእያንዳንዱ እንደ ችሎታ ለእያንዳንዱ እንደ ስራው ጓድ፣ በዲሞክራቲክ አብዮት እንዲህ አድርጎም የለ ብሎኝ በችኮላ ወደ ቦታው ተመለሰ። ሲሄድ ይፈጥናል፣ ሲናገር ይፈጥናል። ሲሰራም እንደዚሁ። እጅግ ሲበዛ ደፋርና ፈጣን የፖሊስ ቆመጥ ነው። የሰው መውደድ አለው። እድሉ ሆኖ በተለየ ሴቶች የፕሮቶኮል ሹሙ ጓድ ሊቀመንበር አለ፣ ድምፁን ከፍ አድርጎ። አውሮፕላን ውስጥ የነበረው ጉምጉምታ ሹክሹክታና ጫጫታ በአንድ ጊዜ ጸጥ ለጥ ረጭ አለ። መርፌ ብትወድቅ እንኳ ይሰማ ነበር። እንደና ዳራችሁ ጓዶች፣ ተርጋብጋቢ ወንዳ ወንድ ድምፅ እንደ መብረቅ ተግ የሚል ከልብ የሚመነጭ ፈገግታ፣ ቅስም ድንገት የሚሰብር ልባዊ ትህትና። ሰውየው በአማራ ሚሊተሪ ዩኒፎርም ነበሩ። ሳያቸው የሆነ አለኝታ በራስ የመተማመንን ስሜትና ድፍረት ተሰማኝ። የሀገር መሪዎች እንደ ማንኛውም ሰው ተራ ሟች መሆናቸው ቢታወቅም ሲያዩቸው የሆነ ፍቅር አክብሮትና ፍርሃት በራስ የመተማመን ስሜትና ድፍረት ለምን በሰው ልብ እንደሚያሳድሩ ሁልጊዜ ይደንቀኛል። ከህይወት በላይ ግዙፍ እና ህያው ሆነው ይታዩኛል። ምናልባት የሀገርና የህዝብ ክብርና ኩራት ህላዊና ፈቃድ ጠባቂ አስከባሪና ባለአደራ ስለሆነም ይሆናል አላውቅም። የሆነ ሆኖ በዚህ ምክንያቱም ወይም በሌላ ባለስልጣን በጣም ማክበር እወዳለሁ። ይህን ጠባዬን በማየት የስራ ጓደኞች ይ ይው እንግዲህ ባለ ስልጣን ሲያይ ጭራውን ሲቆላ ይሉኛል። ከበስተጀርባዬ እግዚአብሔር እንዳለ ይይላቸውና እኔ ግን ጭራዬን የምቆላ ሰው አይደለሁም። ለራሴ በብዙ ባላውቅም ጭራዬን እንደማልቆላ ግን አውቃለሁ። ቆልቼ ሴት ልደርስ እንጃ። ተፈጥረ የሆነ የስልጣን ሱስ የለብኝም። ፍላጎት ቢኖረኝ በሰው ዘንድ ያለኝ ፍቅር፣ ስልጣንም ሆነ አክብሮት ከሙያ የብቃትና ብስለት እንዲመነጭ ብቻ ነው። ስለ ራሴ ይህንንም አውቃለሁ። አዎ ሌላም የማውቀው ነገር አለ ስለ ራሴ። አዎ በነገር እጠመዳለሁ፣ እውነት ነው። በህይወት ካልተጠመዱ ሕይወት ህይወት ምን ትርጉም አለው? ሕይወት መጠመዱ ነው። ከዳር ቆሞ የህይወት ሂደት ተመልካች መሆን አይቻልም። ከህይወት ጋር ወይም በተቃራኒው በህይወት ላይ መዋኘት መስጠን፣ ወይም ከፀሐይ በታች መንሳፈፍ፣ በእኔ ግምት ሌላ አማራጭ ያለ አይመስለኝ። ህይወት ማለት ይኸው ነው። ግን ታዲያ ያለ አላማ አይደለም። በሙያ የምደሰትበት ቦታ ሁሉ ቤቴ ነው። ቶሎ በል ቶሎበል ቶሎበል፣ አለኝ የፕሮቶኮል ሹሙ በእጁ እየጋበዘኝ። መቼም ተጣድፎ ያጣድፋል፣ ተዋክቦ ያዋከባል፣ ቀልብ ያሳጣል። ወዴት አልኩት፣ ከመቀመጫ እየተነሳው። ሊቀመንበሩ ናቸው የሚፈልጉ ቶሎበል፣ እንጂ ተከተልኩት። የባለ ስልጣን አይን ሁሉ ተከተለኝ። ያ የተለመደ ሞቅ ያለ ልባዊ ፈገግታ፣ ሳይወዱ በግድ ትሁት የሚያደርግ ትህትና። ፈገግታቸውና ትህትናቸው ልብ ይሰርቃል። ከጉድጓዳቸው ውስጥ ወዲህና ወዲያ የሚማትሩ አይኖቻቸው ትክ ብለው ሰው አይመለከቱም። አይናፋር ገራም ጥቁር ነብር፣ አንዳንዴ ደሞ ደግሞ ቆስሎ የተቆጣ ጥቁር ነብር። በጣም የሚያስቆጣቸው ነገር ቢኖር ባለሙያዎች አንዳንዴ የሚያቀርቡት ቅጥፈት ሳይሆን አይቀርም። በመጠኑም ቢሆን ከሩቅ አውቃቸዋለሁ። ባለፉት ስምንት ዓመታት በአገር ውስጥ ወደ ምስራቅ፣ ምዕራብና ደቡብ ኢትዮጵያ፣ በውጭ አገር ወደ ምስራቅ ጀርመን፣ ቼኮስላቫኪያ፣ ሃንጋሪ፣ ሞስኮና ደቡብ የመን አብሬያቸው ይሄጃሉ። እና በእነዚህ ዓመታት ውስጥ ሰውየው ከተፈጥሮ የአእምሮ ንቁነት ወደ አረጋዊ ብልህነት ከጋለ የአገር ፍቅር ስሜት ወደ በሳል አብዮታዊ ምሁርነት ከቆፍጣና ወታደርነት ወደ አርቆ አስተዋይ መሪ እየተለወጡ ሲሄዱ በአይን አይቶታል። ከኃላፊነት የበለጠ አስተማሪ ይኖር ይሆን? እኔ እንጃ። ሰውየውም ባየኋቸው ቁጥር በአንጻሩ የሚገርመኝ ነገር ቢኖር ሙያችንም በጠባቡ የምንመለከት አብዛኞቻችን ምሁራን ነንባዮች ባለፉት ስምንት አብዮታዊ ዓመታት ውስጥ ያለ ጥፍርና ያለ ሽበት ምንም ነገር አለማብቀላችን ወይም አለመማራችን ነው። ከብዙ ዘመን የክፍል ትምህርት ለጥቂት ጊዜም ቢሆን በየመንገዱ በየፋብሪካውና በየመስሪያ ቤቱና በየእርሻ ቦታው በተግባር በሚደረገው የመደብ ጦርነት የሚገኘው ልምድ ይበልጥ አእምሮን ያጎለምሳል ያለው ማን ይሆን? ረሳሁት፣ ግን እውነት ነው። ጓድ ጸጋዬ በማስታወቂያ ሚኒስትር በኩል ለዘመቻው ከውጭ የታዘዙት የፊልምና የፎቶግራፍ ማንሻ ካሜራዎችና ጥሬ ፊልሞች ደርሰዋል ጓድ ሊቀመንበር ጥሬ ፊልሞቹ ደርሰዋል ካሜራዎቹ ገና ገና ናቸው እኮ ለምን አልደረሱም 800 ሺህ ብር ወጪ አድር እንዲሆን ኔታ ከታዘዘ 20 ቀን አልፎታል አይደል ወይስ የዘመቻው ባህሪ እና አጣዳፊነት በሚገባ አልታየም ከቢሮክራሲያዊ አሰራር ነጻ በሆነ መንገድ መሳሪያዎቹን በአስቸኳይ እንድታስመጡ አስፈላጊ ሁሉ ተደርጎ ነበር አይደል? ምን ችግር ገጠማችሁ? ጓድ ሊቀመንበር፣ የታዘዙት የፊልም ማንሻ ካሜራዎች ፕሮፌሽናል መሳሪያዎች ስለሆኑ እንደ ማንኛውም እቃ ገበያ ላይ አይገኙም። ከታዘዙ በኋላ ነው በየፋብሪካው የሚገጣጠሙት። ቢሆንም አስፈላጊው ጥረት ሁሉ እየተደረገ ነው። ጓድ ጸጋዬ፣ ጊዜ የለንም፣ ጊዜ የለንም። እኛ ጊዜን የምንሻማ የድርጊት ሰዎች ነን። እኛ የምንቸኩለው የታፈረች እና የተከበረች ሶሻሊስት ኢትዮጵያን ሕልውና ለማረጋገጥ ነው። ብሔራዊና አብዮታዊ ተልኳችን አጣዳፊና ታሪካዊ ነው። እያንዳንዱ ድርጊት በሚገባ መቀረጽና መመዝገብ አለበት። ዛሬ የምንሰራው ስራ ሁሉ የነገ ታሪክ ነው። ካሜራዎቹን ለመስራት ባንታደልም ካሉበት ገዝተን መጠቀም እንዴት ያቅተናል? በየቀኑ በቴሌክስና በቴሌግራም እየጎተጎትን ነው ጓድ ሊቀመንበር ይደርሳሉ። ከጥር አስር ቀን በፊት አስመራ መድረስ አለባቸው። ጥር አስር ቀን እሺ፣ ጓድ ሊቀመንበር አልኩ። የቀሩትን ቀኖች በአእምሮዬ እያሰላሁ ሃያ ቀን። እግዚአብሔር አውጣኝ አልኩ በልቤ። እጅ ነስቼ ወደ ቦታዬ ልመለስ ነበር። አስመራ ላይ የከፍተኛ ከፍተኛ የፖሊሲ ንግግርና የመላ የኢትዮጵያ ሰርቶ አደሮች የሃይማኖት መሪዎችና የልዩ ልዩ ብሔረሰቦች አባሎች ዲሞክራሲያዊ ተሳትፎ የሚያደርጉበት አንድ ታሪካዊ ጉባኤ ይደረጋል። ንግግሩንና የጉባኤውን ሂደት መላ የኢትዮጵያ ህዝብ በጋዜጣ በሬዲዮ እና በቴሌቪዥን ለመከታተል እንዲችል ከአሁኑ አስፈላጊው ዝግጅት ሁሉ መደረግ አለበት። በሰሜናዊ ክፍለ ሀገራችን ያለው ችግር የእያንዳንዱን አገር ወዳድ ኢትዮጵያዊ ጥረት የሚጠይቅ ጉዳይ ነው እና እያንዳንዱ የኢትዮጵያ ዜጋ ዛሬ ላይ በዚህ ጉዳይ ላይ የሚወስደው አቋምና የሚሰጠው ፍርድ ነገ ወይም ወደፊት ወሳኝና ታሪካዊ ይሆናል። ዋናው ተግባራችን ከአሁን ጀምሮ የምናከናውናቸው ስራዎች ናቸው። እና በዚህ ወሳኝ ስራ ውስጥ የፕሮፓጋንዳ እና ቅስቀሳ ተግባር ከፍተኛ ሚና አለው። ዝርዝር መመሪያው ኋላ በገለጻ ወቅት ይሰጣል። ሌላም ስራ አለ። አስመራ የሚታተሙ ጋዜጦች ህብረትና ኢትዮጵያ ይዘታቸው ተገምግሞ ከምናካሄደው ቀይ ኮከብ ዘመቻ አንፃር መቀየስ አለባቸው። ስርጭታቸውም ከፍ የሚልበት መንገድ መፈለግ ይኖርበታል። በገንዘብና በሰው ኃይል በኩል ምንም ችግር የለም። የአስመራ ሬዲዮ ፕሮግራምም ፕሮግራሞችን በአስቸኳይ ተገምግመው የዘመቻውን አላማ ግብና ሂደት እንዲያንጸባርቁ መደረግ አለበት። ሌላ አጣዳፊ ስራ የጃሚንግ ጉዳይ ነው። ጃሚንጉ መታሰብ አለበት። የወንበዴዎች ሬዲዮ የሚያሰራጨውን ቅጥፈት የተሞላበት ውዥንብር ተከታትላችሁ መዝጋት ያስፈልጋል። ለእረፍት ወይም ለሽርሽር አይደለም ወደ አስመራ የምንሄደው። ቀን ከሌት መስራት አለብን። ሁሉም ያለ የሌለ ጉልበቱንና እውቀቱን ተጠቅሞ ለዚህ ብሔራዊና አብዮታዊ ዘመቻ ግብ መመታት እንደ አንድ ሰው ሆኖ መረባረብ አማራጭ የሌለው ግዴታ ነው። ግልጽ ነኝ? አሉ እንደገና በልቤ ጸሎት አደረስኩ የቁልቢው ገብርኤል እንዴት ያወጣኝ ይሆን አቦ እዚህ ጣጣ ውስጥ ጠቁሞ የዶለኝ ሰይጣን የእርግማን ማዕት እያወረድኩበት ወደ ቦታ የተመለስኩ! የአስተናጋጇን ትዕዛዝ አልጠበቁ! መቀመጫ ላይ የነበረውን ጠብደል ቀበቶ በማንሳት ወገቤን ጠበቅ አድርጌ አሰርኩት ከኔ ኋላ የተጠራው መጽሐፈ ዳንኤል የኢኮኖሚው ሊቅ ነበር ሰውየው ካሁኑ ሥራቸውን ጀምረዋል! እኛ የድርጊት ሰዎች ነን ሲሉ የተናገሩት ቃል ጆሬ ውስጥ ደወለ። አንዲት ዝርዝር ጉዳይ አታልፋቸው። ነገር አይረሱም፣ ስም አይዘነጉም። የማስታወስ ችሎታቸው ግሩም ነው። አንዳንድ ሳስበው ከማስደነቅም አልፎ ያስገርመኛል። እኔ በእሳቸው ቦታ ብሆን የሚል ሀሳብ መጣብኝ። ደግነቱ አይደለሁም። ብቸኛ ቦታ ነው የያዝኩት፣ ብቸኛ ቦታ እዚያ ላይ ነው። የእሳቸው አውሮፕላኑ ለመነሳት ማኮብኮብ ባይጀምር ኖሮ አጭር የሥራ ዝግጅትና አፈጻጸም ሪፖርት የመስማትና ግልጽ መመሪያ የመስጠቱ ተግባር ይቀጥል ነበር። ከአሁኑ እንዲህ ከሆነ አስመራ ስንደርስ ምን እንደምንሆን አስፈራኝ። ጊዜ የላቸውም። እና ጊዜ አይሰጡም? መላከ ገብርኤል በተአምሩ ሌላ ምስራች ይዞ ካልቀየም በቀር እና በሳቸው ረዳቶች ስም እንኳን ደህና መጣችሁ ሁላለሁ። ይህ 79 ልዩ በረራ ነው የምንበርበት ከፍታ 29 ሺ ጫማ በረራው የሚወስድብን ጊዜ 55 ደቂቃ። ከመቀመጫዎቻችሁ ስር ያሉትን ቀበቶዎች እንድትጠጠቁ ትለመናላችሁ። መታጠቂ ነሰን ጠበቅ አደረግ ነው። አውሮፕላኑ ከጥቂት ደቂቃዎች በኋላ አፍንጫውን ወደ ሰሜን ደገነ። ልዩ በረራ ተልእኮ፣ የኤርትራ ክፍለ ሀገር፣ ቀይ ኮከብ ሁለገብ አብዮታዊ ዘመቻ ታሪካዊ በረራ አማተብ